እንቆቅልሽ እንቆቅልሽ እንቆቅልሽ እንቆቅልሽ አሁን እንቆቅልሽ ተከታታይ የራዲዮ ድራማ የሚቀርብበት ሰዓት ነው። ደራሲ እሱ ባለው ይርጋ፣ አዘጋጅ አልማዝ ቸኮለ። እንቆቅልሽ። ባለፈው ሳምንት የመጀመሪያው ልጃችን አማኑኤልን ሲወልድ ያየሁት ስቃይ መቼም አይረሳኝም። የመጀመሪያው ልጅ ማን ነው? እኔ ነኝ ወይስ አማኑኤል ነው? እናትሽ አንዳንዴ አንዲ እንዲ እንዳሁኑ የሚያዘላብን ነገር አለ። አልገባኝም ማለት፣ እናትሽ ዝም መመላ ስትዘላብን ነው እንጂ የመጀመሪያዋ ልጃችን እኮ አንቺ ነሽ። አው የመጀመሪያዋ ልጃችንም አንቺ ነሽ፣ ግን አንቺ ስትወለጅ ብዙም ምጡ አላስቸገረኝም። ታዲያ ለምን እንዳነገጥ? አይ አልደነገጥኩም። ደግሞ ስ ምን ያስደነግጠኝ እኔ የደነገጠችው እኮ ሁለተኛ ላይ አማኑዌል ስትወድ የተሰቃየችው ስቃይ ትዝ ብሏት እኮ ነው ግን አዎ እሱ ትዝ ብሎኝ ነው ግርምሽ እንጂ ይሄ ሰሙ ምን ተገኝቶ ነው እባክህ እንዴት ስለ ገኒ አንድም ቀን ስታውራ ሰምቼ አላውቅም ማውራት ካልፈለግኩስ ፈለግኩስ ነው ወይስ ስለ እሷ ሁሌ ማውራት አለብህ አይ በቃ ያ ሁሉ ፉከራ ውሃ በለው አይደል እንደማይበለውማ በቅርቡ አሳይሻለሁ። ከገኒ ጋር ተግባባችሁ እንዴ? ለጊዜው አልተግባባንም፣ በቅርቡ ግን እንግባባለን እኮ ምን ተገኝተው ነው የምትግባቡት? ገኒን በአባቷ በኩል እያጠመድኳት ነው። አጅሬ እኮ የምትፈልገውን ነገር ለማግኘት የማትፈነቅለው ድንጋይ የለህም። ከዚህ በኋላ እሱ አልፈልግም ካለች አንተስ ለምን አትተዋት? አልተዋትም። ብተዋት እንኳን በእጄ ካስገባዋት በኋላ እኔ ራሴ አልፈልግሽም ብያት እንጂ እሱ አልፈልግህም ብላኝ አልተዋል። ገንዬ! እኔ እኮ ገንዬ አትበለኝ፣ ስሜ ገነት ነው እንጂ ገንዬ አይደለም። ሲወዱሽ አታውቂም እንዴ? ሲያፈቅሩሽ፣ አለ ዘፋኙ። አንተስ ሲጠሉ አታውቅ? ምን አድርጌሽ ነው የምትይኝ? ምንም ባታደርገኝም፣ ምንህም አይመቸኝም። ፍቅረኛ እንደሌለሽ ደግሞ አባትሽ ነግረውኛል። አዎ የለኝም። እና ምን ይጠበስል? ምንም አይጠበስል። ለማንኛውም ማንኛውም ከአባቶች ጋር ያገናኘን ደግሞ የስራ ጉዳይ እንጂ የአንቺ ጉዳይ ብቻ አይደለም። አቶ ግርማ እስኪ አንድ ነገር ብቻ ለምነ። ግን አንቺ ለምነሽ ምንም ነገር ቢሆን ከማድረግ ወደኋላ አልልም። እሺ፣ እባክህ፣ እባክህ፣ እባክህ፣ እባክህ። ምን እባክህን? ተወኝ። ክፍል ዘጠኝን እንደሚከተለው አዘጋጅተናል። ቀውሱ ማነው? ቀውሱ እኔ ወይስ አንተ? ቀውስ ማለት እንዳንተ ከሜዳ ተነስቶ የሰውን ክብር የሚነካሰው አንተ እኮ የህብድ ገጽ ባህሪ በመወከል ፊልም ብትሰራ አንድም የሚፎካከር ተዋና አይኖርም ነበር። አዎ ለእናንተ ፊልም ማለት ቀላል ነገር ነው። ቀላል መሆኑ የሚታወቀው በአንድ ጀንበር አንድ ፊልም እየሰራችሁ ተመልከቱልን ማለታችሁ ነው። ደራሲው፣ አዘጋጁ፣ ዳይሬክተሩ፣ ካሜራማኑ፣ ተዋና ሁሉም ነገሩ እራሳችሁ ሆናችሁ ፊልም ሰርቻለሁ ትሉ ያላችሁ ከፊልሞቻችሁ ጭብጥ አለማማር በተጨማሪ የፊልሞቻችሁ ስያሜዎች እንኳን የሀገርኛ ቋንቋን የተላበሱ አይደሉም። ለነገሩ የፊልሞቻችሁ ስያሜ የምታወጡትስ ከዚያው ከኮረጃችሁት የውጭ ፊልም ላይ ስለሚሆን አይደለም እኔ ስለዚህ አይደንቀኝ። ከሆሊውድ ፊልሞች ላይ አንድ ትዕይንት ከቦሊውድ ላይ ደግሞ ሌላ ትዕይንት ከጋናና ከደቡብ አፍሪካ ፊልሞች ላይ የተወሰኑ ትዕይንቶችን ትቀነጫጭቁና አዲስ የአማርኛ ፊልም ይዘን ወጣን ትሉናላችሁ። እኛ እኮ ኢትዮጵያዊ እንጂ አሜሪካዊ፣ ህንዳዊ፣ ጋናዊ ወይም ደቡብ አፍሪካ አይደለም። የእኛ ያልሆኑ ባህልና ትውፊቶችን የአማርኛ የምትሏቸው ፊልሞች ውስጥ ለምን ታሳዩናላችሁ? ይስቃውሶ እዚህስ ላይ ልክ ና ፊልም ያለ ሊሞዚን ቤትና አመር መኪና አያምርም የተባላችሁ ይመስል በየፊልሞቻችን ውስጥ የመኪኖችን ማለት ታሳዩናላችሁ። የእኛ ምርት የሆኑት ጠላጠጅ፣ አበሻረቄ በፊልሙ ውስጥ ከታዩ የፊልሙ ጥራት ይቀንሱታል የተባለ ይመስል ውስኪ በበረዶ ሲጠጣ በግዳይ ታሳዩናላችሁ። ቆይ እናንተ ሀገርኛ ፊልሞችን የምሰሩ ለሀገር ቤት ሰዎች ነው ወይስ ለፈረንጆቹ? ይስቀው እሱ እውነትህን ነው ጠይቅልን። ብዙ ሚሊዮን ደሀ በሚኖርባት ሀገር ውስጥ ሆናችሁ የፎቅና የማሩ ቪላዎች ማለት የምታሳዩት ፊልሙን ለማን ብላችሁ ሰርታችሁት ነው? ወይስ ደሀ በህልሙ ቅቤ ባይጠጣ ኖሮ ከኪወር ሰው ነበር ይሉትን ሀገርኛ ብሂላችንን በፊልሞቻችሁ ውስጥ ለማንጸባረቅ ፈልጋችሁ ይስቀውሱ፣ ልክ ነህ። እኛ እኮ ከዓለም ህዝቦች ሁሉ ማልደን የሰለጠንን ህዝቦችና አበሾች ነን። እኛ አክሱምና ላሊበላ ስንገነባ እነሱ የሰማይ ጠቀስ ፎቆቻቸውን ዲዛይኖች እንኳን አልነበሯቸው። ታዲያ ለምን የራሳችን የሆኑ የገዘፉ ባህሎች ያሉን ህዝቦች የሆሊዉድና ቦሊዉድ ምርኮኞች እንናል? ለምን መሆን የለብንም። ሀገርኛ ፊልሞቻችን እንደ ራሳችን ሁሉ የውጭዎችን ውራጅና ሰልባጅ ለብሰው እየታዩ የአማርኛ ፊልሞች ናቸው ቢባሉ ለእኔ ለኢሳያስ ትርጉም አይገባኝ። ከመኪኖች ትርምስ ይልቅ ስለ ሰጋር ፈረሶቻችንና በቅሎቻችን ለምን አታሳዩ ነው? ከሳር ጎጆቻችንና ከሌሎች ባህላዊ ቤቶቻችን ስለሚፈልኩት ስለሚፈልጉት ኢትዮጵያዊ የፍቅር ታሪኮች ለምን አታሳዩ ነው? በዋርካ ጥላ ስር ስለሚሰየሙት ባህላዊ ችሎቶቻችንና በጭቃ መደብ ላይ ስለሚቆዘሙት ትካዜዎች ማየትን ለምን ነፈጋችሁ? ፊልሞቻችሁን ወደ ውጪ ሳ ለምን ወደ ውስጣችሁ አይታችሁ አትጽፉልንም? ኢሳያስ አንተ እንደውም የቀወስከው በፊልሞቻችን ምክንያት ሳይሆን አይቀርም። ፊልሞቻችን አትበለኝ፣ ፊልሞቻችን አትበለኝ የኛ የሆኑ ምንም አይነት ፊልሞች የሉን። ዘመን አይሽሬ የክቡር ዶክተር ሐዲስ አለማየሁ ፍቅር እስከ መቃብር ልቦለድ እኮ ዘመናትን እየተሻገረ ዛሬም ድረስ የሚነበረው ሀበሻዊ ድርሰት ስለሆነ ብቻ ነው። ታይታኒክ ፊልም ከእውነት ምንጭ ተቀርጦ ለዓለም ሕዝቦች እይታ ሲበቃ፣ እኛም ቋንቋ ሳይገድበን የታሪኩ ምርኮኞች ሆነናል። አሜሪካውያን ለነጻነታቸው ያደረጓቸውን ትግሎች በሆሊዉድ መስታወቶቻቸው ሲያሳዩን፣ ስለ ጀግንነታቸው ስንል አብረን ዘምረንላቸዋል። በፋሺስት ኢጣሊያ ላይ በአድዋ ያስመዘገብነው ገድል ለምን በፊልሙ አለም ወደ ማማው ላይ ከፍ ብሎ እንዲወጣ ማድረግ አልቻለ? የእኛ ጥሩ ባህሎች የሆኑት እቁብ፣ ወንፈል፣ የገዳ ስርዓት፣ አመታዊ ክብረ ባህሎቻችን ነን፣ ሌሎችስ ለምን በፊልሞቻችን ላይ ጎልተው አልተንጸባረቁ? ምክንያቱ አንድና አንድ ብቻ፣ እኛ በፊልሙ እንዲስር ውስጥ የሌሎችን ቀላዋጭ ስለሆንን፣ እውነት ግን ነው ይሱ ቀውሱ ቀላዋጮች ነን። ሆ ናልማሪ፣ ያየሁትን ነገር ብነግርሽ አንቺም እንደኔው በጭንቀት ትፈነጃለሽ። ምን አይተ ነው? ከስሚንቶ መጋዘኔ ወጥቼ ወደዚህ ልመጣ ስን ወንድምሽን አያሌውንና ጎትሽን ቢተውን ፊት ለፊት አገኘኋቸው። ከዛስ? እነማን አገኘው ያልኩሽ መስሎሽ ነው የምትሰቂው? አያሌውና ቢተውን ነው። ከዛ ግን ምን አደረግ? አደረግክ ጤነኛ አይደለሽም። የጦርዬ ብቻ ያረከውን ንገረኝ። ይማሩ ፊት አዞርኩኝና በሩጫ አምልጫቸው ወደዚህ መጣሁ። እነሱ ተከተሉ አልተከተሉኝም? የአንቺ ሳቅ ግን በጣም ነው የገረመኝ። እኔ ነኝ ወደ ስሚንቶ መጋዙኑ ልኪያቸው የነበረ። እንዴት ወይም ለምን? አንተን ማግኘት በጣም ስለሚፈልጉ፣ ከዛ ብትሄዱ ታገኙታላችሁ ብዬ የላኳቸው እኔ ነው፣ እኔው ራሴው ነኝ። ደማቸው እንዲመልሱ ቢፈልገሽ ነው? አይ አይደለም እነሱ አንተን የፈለጉህ። አሁን ላይ በኛ አካባቢ ደመ መላለስ የሚባለው ነገር ቀርቶ አጥፊው ሁሉ በሕግ ብቻ እንደሚቀጣ ነግረውኛል። ይህን ስላሉሽ ነው አምነሽ ወደ እኔ የላክሻቸው። ለምን አላምናቸውም? ምንም ቢሆን እኮ እነሱም ስጋዎች ናቸው። እንዲያ ብለው አታለዎች ቢገሉኝስ? አይ ሊገሉህ እንደማይፈልጉ ጠንቅቄ ስላወቅኩ ነው ወደ አንተ ውዱ ባለቤት እየላኳቸው። በዛ ላይ ወንድም ያያሊው ያኔ ከወንዝ ላተረፍከው ነፍሱ በህይወት እያለሁ ምስጋና የላቅረብለት ብሎ ነበር ወዳንተ የመጣው። እኔ ምንም ብትኝ እና እያሌውን አምኝ አልቀርባቸውም። እነሱ ደግሞ በጭራሽ አንተን ሳያገኙ ባህር ዳር ለቀው መሄድ አይፈልጉም ነው ጡርዬ። እንግዲያውስ እኔ ለትንሽ ቀን ከዚህ ሀገር መሸሽ አለብኝ ማለት ነው። ጥቁር ደን ቀርቷል እያልኩ ነው እኮ ወይንም ደግሞ ተረስቷል ስልህ ለምን አታምነኝም? አንቺ አምነሽበታል ብታጡርዬ የገንዘብ ወንድሜን ካላመንኩኝ ማንን ላምን ነው? በጉዳዩ ላይ አንቺ ውዱ ባሌ ቤቴ ካመንሽበት፣ እኔ ደግሞ በአንቺ አምናለሁ። በጉዳዩ ላይ ባላምንበት እንዴት ሰላሳ ዓመት ሙሉ ክፉውንም ደጉንም አብረን ያሳለፍኩትን አንተን ለማጣት ገዳዮችን እልክብሃለሁ። እንደሱ እንኳ አታረጊም የኔ ቆንጆ። በል አሁንና እያሌ ወደ ሀገራቸው ከመመለሳቸው በፊት አግኛቸውና ይቅር ለእግዚአብሔር ተበባሉ። የት ነው የማገኛቸው? የኔን ስልክ ቁጥር ሰጥቻቸዋለሁ። መደወላቸው አይቀርም ስለዚህ እዚህ ይመጡና ትታረቃላችሁ። እንዲህ ከሆነ ማደስታውን እችለዋለሁ ብለሽ ነው። ከእንግዲህ አገር ቤት ዘልቀን በሕይወት ያሉ ዘመዶቻችንን መጠየቅ እንደምንችል ወንድሜ ነግሮኛል። ምን ነካሽ ጡር? ዛሬ ነገ ሳንን ነው ሄደን የምንጠይቃቸው እንጂ አሁን ብቻ በደወሉልኝ እንጂ ከዚህ በኋላ ዘመዶቻችንን ለመጠየቅ ከሰው ዓይንና ከብርሃን ጋር ድብብቆሽ አንጫወትም። እንደዚህ ካሰቡስ እኔም ተሎ ቢደውልሽ ነው ደስ የሚለኝ ጡርዬ። ይግቡ። እንዴት ነሽ ቀኒ? ሀይ እንዴት ነሽ ዳግማዊት? እንዴት ነሽ? ሰላም ነው አለሁ። ምን ነገር ጣልሽ እባክሽ ዛሬ ቢሮ የተገኘሽ? እዚህ ፈልጌ እኮ ደርሼ ስመለስ ሰላም ብዬሽ ልሄድ ብዬ ነው። ቢሮ ይን ማን አሳየሽ እንዴ? ቢሮሽ በር ላይ የተለጠፈ ፎቶሽ ና ገነት ማዋሪ የፋይናንስ ና ግዢ ዋና ኃላፊ የሚለው ጽሁፍ የቢሮ ያንቺ መሆኑን አይጠቁምም ብለሽ ነው። ኦ እሱን አንብበሽ ነው እንዴ መጣሽ። ና በይ በይ በይ፣ እሱ ወንበር ላይ አረፍ በይ ዳግዬ። አዎ አልቀመጥም እዚህ ደርሺ ሰላም ሳልልሽ አልሄድም ብዬ ነው እንጂ የቸኩልኩበት ጉዳይ አለኝ እኮ። ትንሽ አረፍ ብለሽ ሻይ ቡና ብለሽ ትሄጃለሽ። ምን ችግር አለው? ሻይ ቡና እንኳ ፈልጌ አብዞኛል። ፈለቀን አገኘሽ? አዎ አግኝቼዋለሁ። ኦ የእነዛ መለመኛ የተደረጉ ህጻናት ጉዳይ እንዴት እየሄደልሽ ነው ዳጌ? አሁንማ እድሜ ላንቺ ወላጆች እያልኩኝ ሁሉም ነገር መስመር ይዞልኛል። የልጅቱ ወላጆች መጥተው የምስክርነት ቃላቸውን ሰጡ አይደል? ቃላቸውን መስጠት ብቻ ሳይሆን ልጃቸውንም ይዘው ሄደዋል። ያኛው አይነት ስውር ልጅ እንዴት ሆነ ዳጌ? የእሱንም ወላጆች በማፈላለግ ላይ ነኝ። እስከዚያው ደግሞ ልጁ በበጎ አድራጊ ድርጅት ስር እንዲጠለል አድርጌዋለሁ። ውሽ እግዚአብሔር ይስጥሽ ዳግዬ፣ የሚገርም ስራ ነው የሰራሽው። ያው የሙያዬ ስነ ምግባር እንደሚያዝዘኝ እንጂ ሌላ ምንም የተለየ ነገር አልሰራውም እኮ። እንዴ እንዳይመስለሽ፣ አንቺ ስለሆንሽ እንጂ የትኛው ጠበቃ ነው ለሙያዬ ክብር ብሎ ለችግረኛ ህጻናቱ በነጻ ጥብቅና የሚቆምላቸው? አሁን የሚያሳስበው ይሄ ሳይሆን ዳግመኛ የዚህ አይነት ወንጀሎች በህጻናት ላይ እንዳይፈጸሙባቸው ምን መደረግ አለበት? የሚለው ጉዳይ ነው። እሱስ ልክ ነሽ። በይገኒ ሌላ ጊዜ ተገናኝተን በሰፊው እንጫወታለን። አሁን ግን የአቶ ግርማ ቢሮ ስንት ቁጥር እንደሆነ ጠቁሚ። ግርማ ለምን ፈልገሹ ነው? ለግል ጉዳይ ነው የፈለግኩት። እንዴት ዋሉ አቶ ማሪ? ደህና ውለሀል ግርማ፣ እስቲ የእሱ ወንበሩ ላይ ያረፈበል። ጓደኛዬ ስሚንቶውን ኦርደር ሳያደርጉ አስመጣለሁት አይደል? የሚገርም እኮ ነው ግርማ፣ ለዚያውም የሚፈልገውን ያህል ስሚንቶ እኮ ነው ያስመጣልኝ። ከዚህ በኋላ ከእሱ ጋር ተቀራርቦ በመስራት ስሚንቶን አየር በአየር እየሸጡ በአንድ ጊዜ መክበር ይችላሉ። እኔም ታዲያ ውለታ ናረሰው። ጋሽማሪ አቤት፣ የኔን ውለታ ካለቦት፣ ውለታዬን እንዲመልሱልኝ የምፈልገው በገንዘብ ሳይሆን በልጅዎ ነው ስለገነት እኮ በስልክም ደውዬ እነግርሃለሁ። እንደምንም እንደምንም ብለው ልጅዎን ለትዳር ከሰጡኝ ብቻ ነው፣ በተለያ እኔ የእርስዎን ውለታ የሚኖርብኝ። ምነካ ግርማ፣ እንዳነጋገርህ እኮ ልጄ እኔ የከለከልኩን ያስመሰለብህ? አይ እንደሱ ማለት ፈልጌ እንኳን አይደለም። ገኒና ገና ስለ አንተ ሳነሳባት ነው የሚያንገሸግሻል። ምን አድርጎኛል አለች? ያንን የምታውቀው ራሷ ነች። ግን ደግሞ በጣም ነው የምትጠላ። ሰው እንዴት ከመሬት ተነስቶ ዝም ብሎ ሰውን ይጠላል? እሱን አላውቅም። እስኪ ደጋግመው ይለምኑልኝ። ምናልባት ጭቅጭቅዎት አሳዝኗት እሺ ልትልዎት ትችላለች። ሞክራለሁ። እሺ እንደማትለኝ እርግጠኛ ነኝ። ማን ይብላ ነው ቆይ እንዲህ የምትንጠባረረው? አንተ ልጄን እኮ ነው እኔ አባቷ ፊት እየሰደብካት ያለኸው። ይቅርታ ጋሽ ማሪ፣ ተናድጄ እኮ ነው። ንዴት ለምንም ነገር ስለማይበጅ ባትናደድ ነው የሚሻለው። የሚያናድድ ነገር እያጋጠመኝ እንዴት ነው የማልናደድ? አትናደድ ያልኩ ገነትም ይህንኑ የተናዳጅነት ባህሪን አይታ ይሆናል አልፈልገውም ያለችው ብዬ ሰግቼ ነው የምናድደው እኮ በእሷ አልፈልግም በመባሌ ነው። እንዴት የኔ ልጅ ምን ይወጣላታልና? ነው በእሷ ብለህ ያሳነስካት አንተ። ይቅርታ ጋሽ ማሪ እየወጉ ይማርህ ማለት ጥሩ አይደለም። ስለዚህ ልጅህን እየሰደብክ ይቅርታ አትበለኝ። ይቅርታ ከማሉት ውጭ እንግዲህ ሌላ ምን ልበል ጸባይ ውስጥ የበግ ለምድ የለበሰ ተኩላነት እየታየኝ ነው ምን ማለት ነው ጥሩ ሰው ለመምሰል ትሞክራለህ እንጂ ጥሩ ሰው አትመስለኝም እንዴ እርስዎም ጀመሩ ምኑን ስለ እኔ መጥፎነት ማውራት ነዋ እኔ የተናገርኩት የመሰለኝን ነው ያም ሆነ ይህ እኔ በውድም ሆነ በግድ ገነትን የግሌ የማድረግ አይቀርም በግድ አዎ በግድ ስትለመን እምቢ ካለች ተገዳ ታገባኛለች ማነው የሚያስገድዳ? እኔ ራሴ ያስገድዳታለሁ። እስቲ እንግዲህ እናያለና፣ ሰማህ። እንዲሁም ከአሁን በኋላ ገኒን እንኳንስ ለአንተ እጮኛነት ልለምናት ቀርቶ ባጠገብህም እንዳታልፍ ነው የምመክራት። ያን ስላደረግህ ልጅህን የእኔ መጫወቻ ከመሆን አታድናት። ምንድን ነው የምትለው አንተ? ያልኩትም ብያለሁ ይወጣላለ። ይቺን ቅሌታምና አሻንጉሊት ልጅህን ግን ጠብቅኝ እሰራልሻለሁ ብሎሻል በልኝ። ቅሌታሙም ሆነ አሻንጉሊቱ አንተው ራስህ ነው። ቀላል ቀላሉ ማን እንደሆነ እንግዲህ ያሳየውታለ። ቀላል ባለጌ! ሁለተኛ እዚያ አካባቢ ዝር እንዳትል ባለጌ! ምን አይነቱ ባለጌ ሰው ነው እናንተ! ገኒን እኔው አባቷ ፊት ከፍ ዝቅ እያደረገ ሲሰርባት ትንሽ እንኳን እንዲሁ ይሉንታ አይሰማውም። እንዲህ ይሄ ጭራሽ ይሉንታ የሚያውቅ ሰው አይደለም። ለካስ ልጄ ይህንኑ ባህሪውን አውቃ ነበር። አባዬ በሱ ጉዳይ አትምጣብኝ አለችኝ። ኧረ ከእንግዲህ በኋላ በዚህ ባለጌ ጉዳይ አልመጣብሽም። ገንየዋ የሚገርም እኮ ነው። እብድ ዳግሜ ወይ የት እየተዋቡ የእነዚያ ልጆች ጉዳይ እንዴት ሆነ ይሆን? ያ ጨካኝ ሰውዬ አካላቸውን አግድሎ ሲያስለምንባቸው የነበሩት ነው። እነሱም አኮ ወንጀለኛው በጥፋቱ ተፈርዶበት ወደ ማረሚያ ቤት ሲወርድ ልጆቹ ደግሞ ለየዘመዶቻቸው ተሰጥተዋል። ዳጊ ስንት ዓመት ነበር ተፈረደበት ያልሽ? ሀያ ዓመት ጽኑ እስራትና ለልጆቹ ደግሞ የሞራል ካሳ የሚሆን ብዙ ብር ተፈርዶበታል። ልጆቹ ዘመዶቻቸውን አግኝተዋል? አዎ፣ በተለይ የሴቷ ልጅ ዘመዶች ቶሎ መጥተው የምስክርነት ቃላቸውን በመስጠታቸው ነው የፍትህ ሂደቱ በተሳካ መንገድ የተጠናቀቀው። እሰይ እሰይ፣ እናቴ እንኳንም ልጆች ወላጆቻቸውን አገኙ እንጂ ሌለው እደው ገብስ ነው። ዳግም በዚህ ስራሽ በጣም ነው ያኮራሽን። የእውነት በጣም የእኔ ርግብ። እሷማ እንኳን ስለተጎዱ ህጻናት ይቅርና ለማንም ሰው ቢሆን እኮ የሚራራ እንጀት ነው ያላት። እኔም እኮ እንደውም የጥብቅና ስራዬን የምወደው እንዲህ አይነት አጋጣሚዎችን ስለሚፈጥርልኝ ነው። ግን ዳጊ፣ ሁሌም ግን በነጻ ከሆነ የምትሰሩው መቼም አያልፍልሽ። አይለፍላት እንጂ የእኔ ልጅ ደግነቷን በገንዘብ አትሸጠውም። አይደል ዳግም? ልክ ነሽ እትዬ ተዋቡ። ዳጊ፣ አንቺ ጉዳዩን ያያሽለት ደንበኛሽ በፍርድ ቤት ተረቶ ያውቃል? ለምን አያውቅም። በእርግጥ አብዛኛውን ጊዜ በስራዬ ውጤታማ ነኝ። ለዚህ ደግሞ ምክንያቱ የሚይዛቸው ኬዞች አብዛኛውን ጊዜ የእውነት በደል የደረሰባቸውን ሰዎች ስለሆነ ነው። ግን ዳጊ ብዙ ገንዘብ የሚያስገኝልሽ ሆኖ ከህግ አንጻር ተከራክረሽ የማትረችበትን ኬዝ ይዘሽ ታውቂያለሽ አይ አላውቅም ምክንያቱም እኔ ጥብቅና የምቆመው ለእውነትና ለእውነት ብቻ ነው ከዚያ በተረፈ ገንዘብ ስለሚያስገኝ ብቻ በማይሆን ነገር ላይ አልከራከርም እንደ እኔ እንደ እኔ ከእንዲህ አይነት ጉዳዮች ላይ ተከራክሬ ብረታ ውስጤ ሰላም አይሰማኝም ስለዚህ እንዲህ አይነት ጉዳዮችን አልይዝም ብራቦ ዳጊዬ ብራቦ እንኳንም የኔት ብቻ ሆንሽ እንጂ የእውነት በጣም ነው የምኮራብሽ የኔ ማር እኔም እኮራብሻለሁ ዳግምዬ አመሰግናለሁ። ትዬ ተዋቡ ዳግማዊት ለሙያዋ ታምና ለምስኪኖች ደርሳለች። አቶ ፈለቀም ባላሰበው መንገድ ከብዙ ዓመታት ስጋቱ የተፋታ ይመስላል። ኢሱ ደግሞ ዛሬም ልክ ልካችንን እየነገረን ነው። ለማንኛውም ክፍል ዘጠኝ እንቆቅልሽ በዚህ ተጠናቋል። ሳምንት ክፍል አስርን ይዘን እንመጣለን። የዛሬውን የተጫወቱልን አሳሱ መንግስቴ እንደ ጥሩ ሰው፣ እሱ ባለዊር ጋ እንደ ኢሳይያስ፣ መንግስቱ ዕረታ እንደ መሐሪ፣ ልዕልት ስነ ፀሐይ እንደ ዳግማዊት፣ ባንቻ አምላክ አዲሱ እንደ ገነት፣ ከፍ ያለ ውሸቴ እንደ ግርማ፣ ሐመልማል ተክሉ እንደ ተዋበጅ፣ ደግሰው መንገሻ እንደፈለቀ ነበሩ። ደራሲ እሱ ባለ ይርቃ አዘጋጅ አልማስ ቸኮለ